የመገናኛ ብዙሃን ነፃነትና ብሔራዊ ጥቅም ላይ እንግዳም ጋብዘን ቆይታ እናደርጋለን። እንግዳችን ዶክተር ሳምሶን መኮንን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ናቸው። እዚህ ስቱዲዮ ይገኛሉ። ዶክተር፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ፋና ቴሌቪዥን በያዝነው ሳምንት ብሔራዊ ጥቅምን በዋናነት አጀንዳ አድርገው በርከት ያሉ ዘገባዎችን ወደ ተመልካቾች እያደረሰ ይገኛል ዛሬም ከእርሶ ጋር ቆይታ የምናደርግበት ጉዳይ ይሄ ነው ግን ከዛ በፊት በጋራ ሆነን ባልደረባችን እና መለወርቅ መኳንንት ያዘጋጀቸው አንድ ጉዳይ አለ ብሔራዊ ጥቅምና መገናኛ ብዙሃን የሚል እሱን ከተመልካቾቻችን ጋር አብረን እናይና ተመልሰን እንመጣለን እሺ መረጃ እንዳጠቃቀማችን ሀገርን የመገንባትም የማፍረስም እድል አለው። የመገናኛ ብዙሃን መረጃን ለህብረተሰቡ የሚያሰራጩበት መንገድም የመረጃን አዎንታዊና አሉታዊ ሚናን ይወስናል። መገናኛ ብዙሃን ነፃ ሆነው ስራቸውን መስራታቸው እንደተጠበቀ ሆኖ የሀሳብ ነፃነት እስከምን ድረስ ነው የሚለው ብዙውን ጊዜ ጥርት ያለ መለያ ሲታጣለት ይስተዋላል። ይህን በተመለከተም ነጻነትና ያተገባበር ሂደቱ እስከምን ድረስ ነው በሚለው ፋና ሚዲያ ኮርፖሬሽን የተለያዩ የመገናኛ ብዙሃን ኃላፊዎችን አነጋግሯል። እንደ ተቋም ስትሆኝ ተቋም ሲቋቋም የተቋቋመበት ዓላማ አለ። በሱ ይገደባል ወይንም ደግሞ በሱ ሬጉሌት ይደረጋል ነጻነቱ። ነጻነትሽን ኤክሰርሳይስ እያደረግሽ ግን ሀገር የምትባለው ነገር ደግሞ የመጨረሻ መስመር፣ የማትሻገሪው መስመር አለ። በሀገር ውስጥ ህገ መንግስት አለ። የትኛውም ሀገር የሀገሩን ሉዓላዊነት የሀገሩን ፍላጎትና ጥቅም ባስከበረ መልኩ ነው። ሀገር ከሌለ ሚዲያም እኮ የለም። ስለዚህ የማንሻገራቸው ነገሮች የማናልፋቸው መስመሮች መኖር አለባቸው። የሀገርሽን ህገ መንግስት የሀገርሽን መሪ፣ የሀገርሽን ፓርላማ እንዲሁም ደግሞ የሀገርሽን መከላከያ ሰራዊት እንዲሁም ደግሞ በዚህ ዙሪያ ያሉ የሀገር ጥቅም የተባሉ ነገሮች፣ ትውልድን የሚሻገሩ የሀገርን ጥቅም የሚያስከብሩ ነገሮች በየትኛውን መንገድ ቁሚ፣ የትኛውን ቦታ የፈለገ ነጻነት ቢኖርሽ የማትሻገሪያቸው ድንበሮች ሊኖሩሽ ይገባል። ሚዲያን ተልዕኮ በትክክል መረዳት ያስፈልጋል። መረጃ ሁሉም ቦታ አለ። መረጃ በተለያየ መንገድ ግለሰቦችም ያሰራጩታል። ግን ሚዲያ ሲባል መረጃን በኃላፊነት ለዓላማ ማሰራጨት ያስፈልጋል። ይህንን ተሞክሮ ነው መወሰድ አለበት ብዬ ማም ነው። ኃላፊነት ያስፈልጋል። ጋዜጠኛ ነፃ መሆን መቻል አለበት። ነፃነቱ ግን የሚለካ አላማ ያለው መሆን መቻል አለበት። ምክንያቱም የትኛውም ነፃነት ከሀገር ጥቅም በላይ ሊሆን አይችልም። ጋዜጠኛ ነፃ መሆን አለበት ብለን ስናስብ፣ አንደኛ ከራሱ ተጽዕኖ ነፃ መሆን መቻል አለበት። የግል ሐሳቡን የግል አመለካከቱ የግል ፍላጎት በሚሰራው ስራ ላይ ሊጫን አይገባም። የሚዲያ ነፃነት ስንል እዚህ ጋር ደግሞ ግዴታማ አለ ማለት ነው። የህግ ክልከላዎች ሊኖሩ ይችላሉ። ምን አይነት ክልከላዎች? መረጃ ማሰራጨት አይደለም ክልከላ፣ ግን የተላለፉ ህዝብ፣ ማህበረሰቡ ጋር ሲደርሱ ችግር ሊፈጥሩ የሚችሉ ማህበረሰብ ከማህበረሰቡ ጋር ሊያጋጩ የሚችሉ ኢሚዲየት፣ ደግሞ ለአንድ ኮንፍሊክትም ሆነ ለተለያዩ ጥፋቶች ምንጭ ሊሆኑ የሚችሉ መረጃዎች የሚተላለፉበት ሁኔታ ነው ያለው አሁን። ሶሻል ሚዲያውን ስናይ የሀሳብ ነጻነትና ብሔራዊ ጥቅም የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉት ደግሞ የፋና ሚዲያ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ናቸው። ሀሳብን በነጻነት መግለጽና ብሔራዊ ጥቅም ተነጣጥለው ሲታዩ የተራራቁ የሚመስሉ ጉዳዮች፣ ነገር ግን ሲተገበሩ አንድና ያው ማለት ልንለው የምንችላቸው ጉዳዮች ናቸው። ምክንያቱም የዴሞክራሲያዊም ሆነ ሰብአዊ መብቶች መከበር አለባቸው። ይሄ በህገ መንግስት የተረጋገጠ ነው። እነኚህ ደግሞ መከበር ያለባቸው የሰው ልጅ ወደ ሀገር ስንመጣ ደግሞ ዜጎች ምቹ በሆነ ሁኔታ ክብራቸው ተጠብቆ እንዲኖሩ ለማድረግ ነው። ዜጎች ደግሞ እንዲኖሩ ሀገር ያስፈልጋቸዋል። የብሔራዊ ጥቅም ደግሞ ዋነኛ ማዕከሉ ሀገርን ሀገር አድርጎ ማጽናት ዜጎች የተሻለ ኑሮ እንዲኖሩ ማድረግ፣ ክብራቸውን ማስጠበቅ፣ ታሪካቸውን ማስጠበቅ፣ ዛሬያቸውን የተሻለ አድርጎ መስራት፣ ለነገ ደግሞ የተሻለ ሀገርን መፍጠር ነው። ስለዚህ አንዱ ከሌለ ሌላኛው አይኖርም። በአንዱ ብቻ ሀገርን ማቆም አይቻልም። ስለዚህ ሁለቱ ተሳስሮ መታየት ያለባቸው ጉዳዮች ናቸው። ለሀያላን ሀገራት ሀያልነት የየሀገራቱ መገናኛ ብዙሃን ሚና ቀላል አይደለም። አንዳንዴም የየሀገራት ፍላጎት በመገናኛ ብዙሃናቸው በቀጥታ ሲንጸባረቅ ይስተዋላል። እነዚህ መገናኛ ብዙሃን የተሰጣቸውን ነፃነት ተጠቅመው የየሀገራቸውን ክብርና ሉዓላዊነት ለማስጠበቅ የሚሄዱበት ርቀት ለሀገራት ሀያልነትና ብሔራዊ ጥቅም መከበር የጀርባ አጥንት ያደርጋቸዋል። በአሁኑ ወቅት በጣም ብዙ ነገሮች ተቀየሩበት። በተለይ የቻይናን የእድገት የስልጣኔ መንገድ በቅርቡ የመጎብኘት እድል ገጥሞኝ ነበር እና ቻይናዎች ያሳዩኝ የዛ ሁሉ የስልጣኔ ምጥቀታቸው ዋናው የጀርባ አጥንት ሆኖ ያስቀመጡት መገናኛ ብዙሃኖቻቸው። ዛሬ በዓለም ላይ ትልቅ የኢኮኖሚ ጉልበተኛ የሆነችው ትልቋን አገር ቻይናን ለመስለት መገናኛ ብዙሃኗ ትልቅ አስተዋጽኦ አድርገዋል። አሁን ብዙ ጊዜ እኛ ሀገር የሚጠቀሱ ሚዲያዎች አሜሪካ፣ እንግሊዝ ሀገር የተለያዩ ሚዲያዎች እንጠቅሳለን። ቢቢሲ እንላለን፣ ሲኤንኤ እንላለን፣ ፎክስ እንላለን፣ ኤንቢሲ፣ ሲቢኤስ፣ የተለያዩ ሚዲያዎች እንጠራለን። እስቲ ትንሽ ጊዜ እንያቸው። ስለ አሜሪካ ሀገር ያሉት ሚዲያዎች ስለ አሜሪካ እንዴት ነው የሚዘግቡት የሚለውን ነገር ዝም ብለን እንየው። ቢቢሲ ስለ እንግሊዝ ስለ ብሪቴን ስለ ግሬት ብሪቴን እንዴት ነው የሚዘግበው የሚለውን ነገር ቁጭ ብለን ማየት ያስፈልጋል። እነሱ የሀገራቸውን ኢንትረስት ለማስጠበቅ የሀገራቸውን መልክ ለማሳመር የሀገራቸውን ቦታ ለማላቅና ከፍ ለማድረግ የሚሄዱበትን ርቀት እስቲ እንመልከተው። ኢትዮጵያ ዛሬ ካለችበት በላቀ ሁኔታ ነገን የተሻለ ለማድረግ የሀገርን ብሔራዊ ጥቅም ማስጠበቅና ሀሳብን በነፃነት የመግለጽ ስርዓትን በመከተል ፋና ሚዲያ ኮርፖሬሽን እየሰራ እንደሚገኝም ተነስቷል። ፋና ከቆመባቸው ዋና ዋና አላማዎች መካከል ቀዳሚው ብሔራዊ ጥቅማችንን ማስጠበቅ ነው። ስለዚህ ብሔራዊ ጥቅምን ማስጠበቅ ስንል የሀሳቦች እንዲደመጡ እድሎችን እንሰጣለን። ውይይቶች እንዲኖሩ ክርክሮች እንዲኖሩ እድሎችን እንፈጥራለን። እነኚህ ውይይቶች፣ እነኚህ ክርክሮች፣ ሀሳቦች በነፃነት መገለጻቸው ግን ዋነኛ አላማው ኢትዮጵያን ለመገንባት ነው። ኢትዮጵያን ዛሬ ካለችበት ነገ የተሻለ ለማድረግ ነው። ስለዚህ በዚህ ሂደት ውስጥ ብሔራዊ ጥቅማችን ያስጠበቅን የምንሄደው እዚህ ጋር ፋና ይሄ በሁለቱ መካከል ያለውን ሚዛን ጠብቆ ሁለቱን አስታርቆ የሚሄድ የኢትዮጵያ መገናኛ ብዙሃን ነው። በዚህ ረገድ እየሰራን ነው ያለ ነው። የውጭ መገናኛ ብዙሃን የየሀገራቸውን ሚስጥር መጠበቅ፣ ክብርና ሉዓላዊነታቸውን አስጠብቆ መስራት፣ ሀገራቸው ላይ የሚቃጣን የመረጃ ጥቃት ሕግን በተከተለ መልኩ በተገቢው ልክ መመከት ለመቻላቸውም የተዘረጋላቸው ፍኖተ ካርታ ስለመሆኑ ቢገለጽም እንደ ሀገር ግን ክፍተቶች መኖራቸውን ሳይጠቅሱ አላለፉም። የሌሎቹ ሀገሮች ሮድ ማፕ ወይም ደግሞ ፍኖተ ካርታው አላቸው። እንግሊዝን የሚያዩበት እነ ቢቢሲዎች፣ ሲኤንኤን እና ፎክስ አሜሪካንን የሚያዩበት እነ ሲጂቲኤን ቻይናን የሚያዩበት ሁሉም የየራሱ የሆነ መንገድ አለው አገሩን የሚያስቀምጥበት ማለት ነው። የእኛ ሀገር የጉዞ ፍኖተ ካርታ አልተቀመጠም። ስለዚህ ይሄን የጉዞ ካርታ ማስቀመጥ ይበጃል። የትኛውም ሀገር ጋዜጠኛ የትን ቦታ ብትሄጂ ስለ ሀገሩ መከላከያ ሰራዊት ለማፍረስ የሚሰራ አይቻለቅም እኔ ሰምቻለቅም። ምን ጋዜጠኛ ነኝ? ያለፉት አስራ ምናምን ዓመታት ጋዜጠኛ ሆኜ ይሰርቻል። ስለዚህ ቦርደር አለው፣ የማይሻገረው ነገር አለው፣ ፕሮቴክት የሚያደርጉት ነገር አለ። የክፉ ቀን መጠለያ ያስፈልግሻል። በነገራችን ላይ የሆነ ቀን ሲመጣ ምን ስር ትጠለያለሽ? የመጨረሻ ፕሮቴክት የሚያደርግሽ ሕገ መንግስት ነው። እሱን አትነኪም። እና እነዚህ አይነት የማይነኩ ነገሮችን እየደረመስሽ ሀገር እያፈረስሽ ነፃ ስትሆኝም ነፃነት የሚባል ነገር የለም። እንደዛ አይደለም የሚሆነው። ግን ነፃነት እኛ ሀገር ላይ የሚዲያ ነፃነት ተሰጥቶሻል። የሚዲያ ነፃነት አለ፣ ግን ከብዙ ኃላፊነቶች ፐብሊክ ሚዲያው ይሁን ፕራይቬት ሚዲያው የሚሆን የምንኖርባት አንድ ሀገር ናቻለችን። የምንገዛበት ደግሞ ወደድንም ጠላንም መንግስት ወይንም የአገራችን የህግ ተቋም ያወጣውን ህግ እንገዛበታለን። ነገር ግን የወጣው ህግ ፕሮፐርሊ ኢምፕሊመንት ተደርጓል ወይ? የሚዲያ ነጻነት ለአንድ ሀገር ወሳኝ ቢሆንም ቅድሚያ ለሀገር ክብርና ሉዓላዊነት መስጠት ለነገ የሚባል አይደለም።